አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የመዲ ቲዩብ ቤት ሰዎች በያላችሁበት ሰላማችሁ ይብዛ ዛሬ ይዤላችሁ የመጣሁት ለማዳም መናገር የሌለባችሁን ነገሮች እነግራችኋለሁ ማለት ነው በተለይ አረብኛ ቋንቋ የምትችሉ ቋንቋ ከቻልን ማብላችሁ ወይም ደግሞ በጣም እሷ ሳቀችልኝ እሷ አወራችን ብዙ ወሬ መወራት የሌሉባቸውን መጠየቅ የሌሉባቸውን ነገሮች የምጠይቁሉባቸውን ነገሮች እነግራችኋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። የመጀመሪያው መናገር የሌለባችሁ ነገር ገቢ ወጪያችሁን የእናንተን ገንዘብ ያስቀምጣችሁትን ገንዘባችሁን መናገር የለባችሁም ማለት ነው። በተለይ አረቦች በጣም ነው የሚቀኑትና እኔ እኮ ኢትዮጵያ ይህን ያክል የተቀመጠ ብር አለኝ ስትሏቸው እናንተ ያላችሁ በኢትዮጵያ ነው። ስለዚህ እንደነሱ ሊያስቡት ስለሚችሉ ሁለት መቶ ሺ ብር አለኝ ስትሏቸው ነግጣሉ። በጣም የሚቀኑ አሉ ማለት ነው። ስለዚህ ደሞዛችሁ ደሞዜ እኮ ኢትዮጵያ ሲመነዘር ይሄን ያክል ነው እንደገና ደግሞ ተያለ የገንዘብ ደግሞ ይሄ ነው እያላችሁ ብቻ በገንዘብ ጉዳይ ገቢ ወጫችሁን ባትናገሩ በጣም አሪፍ ነው ማለት ነው። ምክንያቱም ይቀናሉ፣ በጣም ነው የሚቀኑት እና ድንገት ውጭ ሊሉሽ ይችላሉ ማለት ነው። ስለዚህ በጣም መጠንቀቅ አለባችሁ ማለት ነው። እና ሁለተኛው፣ አብዛኛዎቹ እኛ ሀበሾች በመጥፎ ነገር አይደለም፣ ማዳምን ደግማችሁ ደጋግማችሁ አታድንቋት። የሚደመቅ ነገር ካላት ወይኔ እኮ ጸጉሮሽ፣ ወይኔ አንቺ እኮ እንደዚህ ነሽ፣ በፍጹም እንዳትሏት። አይወዱም ማለት ነው። የሆነ ነገር ማድነቅ ከፈለጋችሁ ማሻአላ ብቻ በቂ ነው። ከዛ ውጭ ከተናገራችሁ ይቺ ቡዳ ይቺ ምናምን፣ እንደዚህ እኮ ብላኝ በሽተኛ ሆንኩኝ፣ በሽተኛ ያደረገች ነው የምትላችሁ ማለት ነው። እናንተ ከክፋት አይደለም፣ ነገር ግን ለማድነቅ ብላችሁ ወይኔ ፀጉሯችሁ ሲያምር ወይኔ አንቺ እንደዚህ ነሽ ብቻ የሆነ የሚደነቅ ነገር በጣም አጋናችሁ ካደረ አበጋ ናችሁ ከነገራችኋት ወይ ደስ የሚላት መስሏችኋል? በፍጹም ደስ አይላትም። እንደዚህ ብላይ ይኸው ፀጉር የተነቃቀለ ባይነቃቀልም የተነቃቀለ ይመስላታል። እና የሆነ ነገር ማድነቅ ስትፈልጉ ማሻላህ ብቻ በሉ ማለት ነው። ከዛ ውጭ ምንም አይነት ነገር አትበሉ። ከቢደንቃችሁ እንኳን እናንተ ራሳችሁ ጋር ይቅር እንጂ በቃ ይኮ ሲገርም ምናምን ነገር፣ ስለ ልጆቻቸውም ስለ ራሳቸው ማለት የለባችሁ ማለት ነው። ሌላው እና ሶስተኛው በጣም ወሳኙ እናንተም ደሞዛችሁን ስንት እንደሆነ መናገር እንደሌለባችሁ ሁሉ እና መናገር እንደሌለባችሁ ሁሉ የእሷንም ደሞዚ ስንት ነው? የባባ ደሞዝ ስንት ነው? ብር ስንት ነው? ምንድነው የምትሰሪው? ልጅሽ ምንድ ነው የሚሰራው? ምናም ነገር ከፈለገች ራሷ ትነግራቸዋለች ማለት ነው። ነገር ግን ምን ያክል ነው እያላችሁ መጠየቅ የለባችሁ። በጣም ነው አይንናስ የሚፈሩት እና በጣም ነው የሚጨነቁት። ስለዚህ የዚህ አይነት ነገር ስለ ራሷን ስለ ቤተሰቧን ስለ ባሏን መጠየቅ የለባችሁም ማለት ነው። ይህኛውና አራተኛው በጣም ወሳኝ ጠፍታችሁ የምትሰሩ ማለት ጠፍታችሁም የማትሰሩ ጠለቤት መሆናችሁ ማዳም የምትቀያይሯላችሁ ማለት ነው። ከቢሮ ቢሮ ስትቀይሩ ስለዛችኛይቱ ማዳም በፍጹም እንዳትናገሩ። ያችኛዋ እኮ እንደዚህ ታደርገኝ ነበር፣ ታስረበኝ ነበር፣ በቃ ክፉ ናት፣ ቤተሰቧ እንደዛ ናት፣ ምናምን ነገር እያላችሁ ማውራት የለባችሁም ማለት ነው። እናንተ ቋንቋ የምትችሉ በተለይ ስለ አንዱ ቤት አንዱ ቤት ስታወሩ ለካ ከኔም ስትወጣ ስለ እኔ ብዙ ነገር ታወራለች ብላ እንዲጸላችሁ ያደርጋል ማለት ነው። በፍጹም መናገር የሌለባችሁ ነገር። እናንተም ደግሞ የሰራችሁት ስህተት የሆነ ቤት እኮ እንደዚህ አዛኝ እንደዚህ አድርጌ እንደዚህ አረኩ ብላችሁ ስህተታችሁንም መናገር የለባችሁም ማለት ነው። መቼም ከስህተታችሁም አትማሩ። ያ ያለፈ ነገር፣ ወይ ቋንቋ ባለመቻላችሁ ያጠፋችሁ ጥፋት ሊሆን ይችላል፣ ወይ ደግሞ ባለማወቃችሁ ያጠፋችሁ ጥፋት አለ አይደለ? ስለዚህ ያንን ጥፋት ከነገራችኋት በቃ፣ እንደዚህ እኳ አርጋለች። ስለዚህ እኔንም እንደዚህ ልታደረግ ትችላለች ምናምን ነገር ብላችሁ እንዳትናገሩ። አምስተኛው በተለይ ጠፍታችሁ የምትሰሩ አረቦች አውቃሉ፣ ጠፍታችሁ እንደምትሰሩ ስለዚህ፣ ስለሚያውቁ ጠፍታችሁ እንዴት ጠፋችሁ፣ ለምን ጠፋችሁ ምናምን ነገር ሲሏችሁ በፍጹም እንደት እንደጠፋችሁ መናገር የለባችሁም ማለት ነው። በቃ ረጅም በቃ ጥሩ ሰው ናት እኮ እንደ ጓደኛ የሆናለች ምናምን ነገር ብላችሁ ማዳምን እኮ እንደዚህ አድርጊያት እንደዚህ አርጌ ቁልፍ እንደዚህ ብቻ ስለጠፋችሁበት መንገድ፣ ክፉ ስለሆነች፣ ምግብ ስላልሰጠች ምናምን ብላችሁ እንዴት ጠፋሽ ማን አስጠፋሽ ምናምን ነገር ካለቻችሁ ይህንን መጠንቀቅ አለባችሁ ማለት ነው። በቻላችሁት አቅም ጠፍታችሁ የምትሰሩ ጠፍታችሁ እንዳልሰራችሁ ማለት ጠፍታችሁ እንዳልሆነ ለመናገር ሞክሩ። በባህር ነው የመጣሁት ማለት ትችላላችሁ፣ ሌላ ነገር መናገር ትችላላችሁ። ጠፍቼ ነው ካላችሁ ለእናንተም አደጋ ነው፣ ለሌላ ሰውም አደጋ ሊፈጥር ይችላል። ከእንደዚህ እያደረጉ ነው የሚጠፉ እያሉ ብዙ ነገር ሊፈጠር ስለሚችል መጥፋታችሁን፣ ስትጠፉ እንዴት እንደጠፋችሁ መናገር የለባችሁም። በጣም ጓደኛችሁ ልትሆን ትችላለች፣ በጣም አቅርባዊ ስጦታ እየሰጠች ሾቃይ ቅርብ ሰው ሆናለች ሊሆን ይችላል። ነገር ግን መታዘቧንና የሆነ ነጥብ መያዟን አትተው መቼም ቢሆንና ስለዚህ እናንተም ከመናገራችሁ ተቆጠቡ ማለት ነው። ሌላኛውና የመጨረሻው በተለይ ስለ ቤተሰቦቻችሁ በፍጹም መጥፎ ነገር መናገር የለባችሁም ማለት ነው። የአክስቴ ልጅ ጋኮ እንደዚህ ተጣላን፣ የአክስቴ ልጅ እንደዚህ ያደረገችኝ ምናምን ነገር እያላችሁ መጥፎ ነገር እንደዚህ እኮ አርጋኝ እንደዚህ አረኳት ምናምን ብላችሁ መጥፎ ነገር በፍጹም መናገር የለባችሁም። ይቺ አክስቷ ልጅ ጋር እንደዚህ ከሆነች የሆነ ዘመዶ ጋር እንደዚህ ከሆነች ከኒስ ጋር እያለች ራሷን ስለምጠይቅ በፍጹም ስለ ቤተሰብ መጥፎ ነገር መናገር የለባችሁም ማለት ነው። የተጣላችሁትም ዘመድ ካላችሁ በቃኔ ኮ አክስቴ ልጅ እንደዚህ አርጋኝ፣ አክስቴ ልጅ ገንዘቤን በልታኝ፣ አክስቴ ልጅ ስልክ ዘግታብኝ ምናምን ነገር እያላችሁ በፍጹም ማውራት የለባችሁም ማለት ነው። ቢደርስባችሁም እንኳን መናገር የለባችሁም። ለአክስቷ ልጅ እንደዚህ የሆነች ለአክስቷ ልጅ እንደዚህ ያደረገቻት መጥፎ ሰው ብትሆን ነው ነው የምትልሽ። አይ አታዝንልሽም እንደዚህ ያደረገች ምናምን ብላ ሳይሆን ሀ የሆነ መጥፎ ሰው ስለሆነች ነው የአክስቷ ልጅ እንኳን እንደዚህ ያላደረገችላት ምናምን ነገር እያሉ እናንተም መልሰው ስለሚወጓችሁ መጠንቀቅ አለባችሁ ማለት ነው። እናንተም ደግሞ ስለ ቤተሰቦቿ የሆነ ሰዎች ጓደኞቿ መጥተው ሊሆን ይችላሉ፣ ዘመዶቿ፣ እህቶቿ ክስቶቿ መጥተው ሊሆን ይችላሉ። ስለዚህ እነዚህ ማናቸው ምንድን ናቸው እያላችሁ መጠየቅ የለባችሁም። ብዙ ልጆች ሲኖሩ ምናምን ነገር እነዚህ የማናቸው ልጆች ምናምን። በጣም ነው እንደነገርኳቸው፣ የሰው ዓይን በጣም ስለሚፈሩ መጠንቀቅ አለባችሁ ማለት ነው። በራሳቸው ብዙን ጊዜ በራሳቸው የሚነግሯችሁ ነገር አለው ማለት ነው። እሱም መቀበል ትችላላችሁ። ነገር ግን እናንተ አሳስቧችሁ ምናምን ነገር ባያሳስባችሁ እንኳን ኖርማል ጥያቄ የመሰላችሁን እነሱ ሌላ ነገር ስለሚያደርጉባችሁ በጣም መጠንቀቅ አለባችሁ። አረበኛ ቻን ቋንቋ ቻን ከእሷ ጋር ማውራት ቻን ብላችሁ እንደፈለጋችሁ ማውራት አይጠበቅባችሁ ማውራት አይጠበቅባችሁም። ብዙ ማውራትን ቀንሱ ማለት ነው ውዶቼ። አብዛኛውን ጊዜ አረቦች እናንተን የሚያወሯችው እናንተን የሚያስለፈልፏችሁ የሳቁ የሆነ የሆነ ነገር ሊያወጣጧችሁ ስለሚፈልጉ ነው እንጂ ወደዋችሁ አይምሰላችሁ ማለት ነው። ሻይ አፍልተው ቡና አፍልተው መደበሪያ ሁሉ አንዳንዴ የሚያደርጓሉ። የሳቁ ኢትዮጵያ እዚህ ምናምን እንዴት ነው ኢትዮጵያ። ስለ ኢትዮጵያ ለራሱ መጥፎ ነገር ላለማውራት ሞክሩ። እኛ እኮ እንደዚህ ነን፣ ኢትዮጵያ፣ እኛ እኮ እንደዚህ የለንም ምናምን እያላችሁ ስለ ኢትዮጵያም ባታወሩ ጥሩ ነው። ራሳችሁን ነው የሚታዘቧችሁ። ራ ድሮ ነገር እያዩ ኢትዮጵያ እኮ እንደዚህ ነው፣ ኢትዮጵያ እኮ ይሄ የለም ሲሏችሁ፣ ኢትዮጵያ ውስጥ ምንም የሌለ ነገር የለም በሏችሁ ማለት እውነትም ኢትዮጵያ ውስጥ ሁሉም ነገር አለ። ነገር ግን ብር ብቻ ነው የሌለው ራለ ማለት ነው ውዶቼ። እነዚህ ነገሮች ባለመናገር ራሳችሁን መጠበቅ አለባችሁ ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። ሌላ ቪዲዮ እናንተ ይጠቅማል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።